እሽምንደራያሰላም እጅግ የተወደዳችሁ አድማጮች እንደምናልፍዳችኋል በያላችሁበት ሁሉ ሰላማቸው ይብዛስል ስል ልባዊ ምኞቴን እየገለጽኩ፣ ክብሯን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢ ሰበር ዜናዎችን የማጋራችሁ ይሆናል። አሁን ከደቂቃዎች በፊት ከተለያዩ የአማራ ክልል ጦር ግንባሮች ለሚዲያችን የተላኩ እጅግ እጅግ ወሳኝ ሰበር መረጃዎች አለው። እስከ መረጃዎቹ ፍጻሜ አብራችሁኝ እንድትቆዩ እያልኩ ቪዲዮን ስትጀምሮ በቅነት ላይክ በማድረግ እየጀመራችሁ በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸው ደግሞ የሀገራቸውን ወቅታዊ መረጃዎች መከታተል እይችሉ ዘንድ ቻናሉን እንዲሁም ቪዲዮን ሼር እንድታደርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆን ነው ቀዳሚ ወዳደረኩላችሁ ሰበር የድል ዜናዬም ሲሻገር የኢንጂነር ክብር ተመስገን ብርጌድ በደንበጫ ከተማ በጠላት ላይ ድልን አስመዝግቧል። መስከረም 23 ቀን 2018 ዓ.ም ረፋዶን በደረሰን መረጃ መሰረት የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ ዮፍታይ ንጉሴ ስድስተኛ ክፍለ ጦር ኢንጂነር ክብር ተመስገን ብርጌድ ደንበጫ ከተማ ተወሽቆን በሚገኘው የብልጽግና ወራሪ ሰራዊት ላይ ታላቅ ድልን ተቀዳጅቷል። የጨለማው ድባብ የማይበግራቸው የትግል ፈርጦቹ በሌሊት ተነስተው በደንበጫ ከተማ ውስጥ ተሰብስበውም ንጹሃንን የሚረሽነውን ሴቶችን የሚደፍረውን የዜጎችን ሀብትና ንብረት የሚያወድመውንናም የሚዘርፈውን የብልጽግና የአራዊት ስብስብ ዙሪያውን በመክበብም በመከበብም ከጠዋቱ አስራ ሁለት ሰዓት ጀምረው በተለመደ የጦር ጥበባቸው ሲያስጨንቁ ተርፍደዋል። በኮማንዶ አስር አለቃ ሁነኛው አንተነህ የሚመረውት ፈርጦቹ የኢንጂነሩ ልጆች አስደናቂ በሆነ የውጊያ ጀብዱናም ግሮም በሆነ የጦር መላ ጠላትን በቦምብ እያደባዩም የጠላትን ምሽጎች እያፈራረሱናም የጠላትን ጉሮሮ እያነቁም በቆፈረው ምሽግ ይቀብሮት ጀምረዋል። ማስተዋል የተሞላበትን ፍጥነት ጥበብ የታከለበትን ድፍረት መናበብ የታከለበትን አንድነትናም ትስስር ገንዘብ ያደረጉት ኢንጂነሮቹ በጠላት ቀጠና ገብተው የጠላትን ቁመና በፍጥነት በመረዳትም የጠላትን ኃይል በታተኑት እስከ አፍንጫው የተቆፈደደው የጠላት ምሽግም ስትጥል ብቻ ከምትታየውና ብልት ላይ ለይታ ከምትመታው የጀግኖቹ ጥይትናም እንደ ኳስ ከሚጫወቱበት የጀግኖቹ የእጅ ቦምብ የሙታን ስብስቡን የብልጽግና ሰራዊት ግንባሮን ከመባልናም ከመጋየት አላዳ ነው። በህዝባችን መከራናም ስቃይ የሰከረውት እየሰከረውት የሰማዕቱ የኢንጂነር ክብር ተመስገን ልጆች በእውነትናም ስለ እውነት የሚተኩሷት አንዲት ፍሬ ጥይት ጠላትን ሳትጥል በከንቱ አትወድቅም። ውጊያው በአታ ሆስፒታል ወይም ገብርኤል ቤተ ክርስቲያን አካባቢ ጉላ ድልዴናም በከተማ አስተዳደር አካባቢ እየተደረገም ሲሆን፣ በሁሉም ግንባሮች በኩል ከፍተኛ የወገን ድል ተመዝግቧል። በነዚህ ግንባሮች የወገን ኃይል በወሰደው ፈጣን ማጥቃትም በርካታ የጠላት ኃይል በቦምብና በጥይት ተደምስሷል። ጠላት ውጊያውን በእምብረት ለብስ ለበስና በሌሎች ሜካናይዝድ መሳሪያዎች በመታገዝ ማካሄድ ቢሞክርም፣ ጀግኖቹ ግን ብረት ለበሱን በብረት ክንዳቸው ተፋልመው መልሰውታል። ከጠዋቱ 12 ሰዓት ጀምሮ እስከ 3 ሰዓት ተኩል በቆየው ወጊያም በርካታ ቁጥር ያለው የጠላት ሰራዊት የተደመሰሰናም የቆሰለ ሲሆን የመሳሪያናም የተተኳሽ ምርኮም ማግኘት ተችሏል። ከስፍራው ተያያዥ መረጃዎችን እየተከታተልን ነው። በቀጣዩ የመረጃ ክፍላችን ዝርዝር መረጃዎችን አጠናቅረን የምንመለስበት ይሆናል። ወደ ቀጣዩ መረጃም ስሻገር አስረኛ ቀኑን በያዘው ዘመቻ አርበኛ አደም አሌ ወይንም አባናደው አፋ ባሀ መኔሌክ እዝ ናም ቴድሮስ እዝ አዶች በጥምረት ባድረጉት ታላቅ ተጋድሎም መካነ ሰላም ከተማን ዳግም ተቆጣጠሩ። ምንልክ እዝ ንጉሥ ሚካኤል ኮር፣ ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር እንዲሁም ቴድሮስ እዝ ስምንተኛና ዘጠነኛ ክፍለ ጦር በጥምረት እያደረጉት ባለው ብርቱ ትንቅንቅናም ተጋድሎ መካነ ሰላም ከተማን ዳግም ከፋሽስቶ ብልጽግና ሰራዊት ነፃ በማድረግና በመቆጣጠር ቦረና ወረዳንም ሙሉ ለሙሉም ለመቆጣጠር እየገሰገሰው ይገኛሉ። ዝርዝር መረጃውን ይዘን በቀጣዩ የመረጃ ክፍላችን እንመለስበታለን። ክብሯን አድማጮች ለዚህ መረጃ ሰዓት ያስኩላችሁ አጫጭር አሁናዊና ወቅታዊ መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ እየተመኘው ለዚህ የዩቲብ ቻናል አዲስ የሆናችሁ የጊዜው የሚለቀቁ ታማኝ ፈጣንና ሀገራዊ ወቅታዊ መረጃዎች በፍጥነት ወደ እናንተ መድረስ ይችሉ ዘንድ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ኦል የምትለውን በመጫን የዩቲብ ቻናላችን ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። መልካም ቆይታ ይሁንላችሁ።